ጥላቻ ብዙ ያሶራል። ሙስሊም ያልሆነ ሰው ወደ ቀኝ ታጠፍ ይላል እንዳትረግጦ ይህን መሬት ሙስሊሞች ሰባ ሰባት ቦታ ይከፋፈላሉ። ከእንግዲህ ወዲህ ኒቃብ ለብሶ መገኘት እስከ አራት ሺህ የሚደርስ የገንዘብ ቅጣት እንደሚያስከትል እንግዲህ መመሪያ ወጥቷል። የሳኡዲ ንብረት የሆነው ቦይንግ ሰባት ሰባት ሰባት አውሮፕላን በአዋፋት ጉዳት ደርሶበታል። በአላ ስም እጅግ በጣም ርኅሩ እጅግ በጣም አዘኝ በሆነው ክብርና ምስጋና ለዓለማቱ ጌታ ለአላ ስን ታ ላይ ተገባሁን ክብራትና ክብራን የዛብኪ ኢንፎ ቤተሰቦች እንዴት ናችሁ? ሰላም ናቸው ብያላችሁበት የአላ ሰላምና ጥበቃ ያላችሁ። ዛሬ እንግዲህ የተለያዩ መረጃዎችን ቪዲዮችን ሪያክት እያደረግን መረጃዎችን ወደ እናንተ እያደረስን እስከ ፈጻሚ ከነ ጋር ቆይታ የምናደርግ ይሆናል ማለት ነው። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑ ደስ ይለኛል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደተከታተሉን ጥሪያችን ነው። ቀጥታ ወደ መጀመሪያ ቪዲዮ የምናመራ ይሆናል። አብረን እንቆይ። ሰላሙ አለይኩም ጥላቻ ብዙ ያሳውራል። ለማንኛውም በደንብ ሼር ኮፒ ሊንክ እያደረጋችሁ ይሄንን ቪዲዮ ስሙና መልስ የምንሰጥበት ይሆናል። አረቢያ ሄደ ሰዋለ የለም እንድትሄዱ የትራፊክ መንገድ ላይት ላይ ነን ሙስሊም፣ ሙስሊም ያንሆነ ሰው ወደ ቀኝ ታጠፍ ይላል። እንዳትረግጦ ይህን መሬት አለ። አሁንም ላይት ግቡ ጎግል ላይ ያለላችሁ እኛ በዚህ ጋር አትለፉናለን። እንደኛ አክራሪ ግን ማነው? ኦርቶዶክስ ያለ ስማችን እኮ ነው የሚሰጠን። የአየር ጤና ክርስቲያን ምርብ ቤተክርስቲያን አለ። በዚህ ጋር ከኦርቶዶክስ ውጪ እንዳታልፉ ብለናል። እንደኛ እንደዛ ነው እኮ የሚለው። ነን ሙስሊም እኮ ነው የሚለው። ሙስሊም ያላቸው ሰዎች በዚህ ጋር እንዳታልፉ ይላል። በመኪና ለማለፍ እኮ ነው። አሁን ያለውን እኮ ነው ነገራችሁ ያለሁት ማን ቆይ በመጀመሪያ ምስሉን እንደምታዩት፣ አረበኛ ማንበብ የምትችሉ ሰዎች ያው ግልጽ ነው። ነን ሙስሊሞች ሙስሊም ያልሆኑ ሰዎች በዚህ መንገድ አትሄዱ የተባሉ ለምንድን ነው? ያ መንገድ ወዴት ነው የሚወስደው? ወደ መካ ወደ ካዕባ ነው፣ ወደ አምልኮት ስፍራ ነው። መስጂድ ገብተህ ካዕባ ሂደህ ምን ትሰራለህ? ክርስቲያን ከሆንክ ምን ትሰራለህ? ልትቀድስ ነው? ስላሴ ልታመልክ ነው ካዕባ ሂደህ እ ኦኬ ስለዚህ ይሄ ቦታ ሲከለከል የአምልኮት ስፍራ ነው፣ ሙስሊሞች የአምልኮት ስፍራ ነው፣ በዚህ እንዳትሄዱ ነው። ምንድነው ፖለቲካ የምሰራው? እዚህ ሀገራችን ላይ መስጅድ ገብተህ መቀደስ ትችላለህ አትችልም። ይሄ ማለት እኮ አለቀ። ሌላው ደግሞ ነን ሙስሊሞች በዚህ ሂዱ ተብሎ መንገድ ሲሰጥ ነን ሙስሊሞች ማለትም ከሙስሊም ውጭ ያሉ ሰዎች በዛች ሀገር እንደሚኖሩ ያሳያል። ለእነሱም መንገድ እየተሰጣቸው ነው። እስልምና አቃፊ ነው። ግብር እየከፈለ ክርስቲያን፣ አይሁድ መኖር ይችላል እዚ ሀገር ላይ በሰላም ማለት ነው። ይሄ ነው ሲቀጥል፣ እኛ በሀገራችን እንከለክላቸዋለን አለ። ሲጀመር እች ሀገር ያንተ ብቻ አይደለችም፣ የክርስቲያን ብቻ አይደለችም። ክርስቲያኑ፣ ሙስሊሙም ስልጣን ይዞ የሚመራስ ነች። ሳዑዲ አረቢያ እኮ እነ መሐመድን እና አብደላህን እኮ ነው የምታገኘው ስልጣን ላይ። እነ ደመቁ እነ ብርቄ እኮ አይደሉም እዛ ላይ ወጥተው ስልጣን ላይ ያሉት ማለት ነው። ኦኬ ሀገራችን ላይ ግን ስመጣ ፋጢማም ደመቁም አንድ ላይ ስልጣን ይዞ ታያቸዋለን። እች ሀገር የጋራ ነች። እችና ሳዑዲ አረቢያ አያገናኙም። እኛን የመከልከል ስልጣን የለም። ሲጀመር የበታችነት ስሜት ማለት ነው። የሆነ የሆነ ጭፍን ጥላቻ፣ የምቀኝነት ምንም አይገናኝም። አሁን አንተ ያልከውና እዛ ያለው ሪያሊቲ ይሄ። ስለዚህ ፖለቲካ አትስሩ ነው የምለው። አላሁም ህዲኩም። በጣም የሚያሳዝነው ማለት በሰባኪያን ደረጃ ከመእመኑ ሻል ይላሉ ተብለው የሚታሰቡ አካላቶች፣ ያው መምህራኖች፣ በእነሱ ደረጃ ነገሮችን ሳያጣሩ መረጃዎች በስነስርዓት እንኳን ሳይኖራቸው ያው ውስጣቸው ላይ ያለ ጥላቻ በእንደዚህ አይነት መልኩ ነው ሳያስቡት የሚወጣው ማለት ነው። አስቡት አንድ ሙስሊም ቤተክርስቲያን ውስጥ ቤተክርስቲያን በራሱ ክልል ውስጥ በዛ ጋር ግዴታ ማለፍ እፈልጋለሁ ብሎ ሲያልፍ እዛ ጋር ያለው ክርስቲያን ወይ ምእመን ዝም ሊሉ አይችልም። አይ በዚህ ጋር ማለፍ አትችልም ቢለው ያህ ሙስሊሙ ግለሰብ ሊያኮርፍ ሊያዝን አይገባም። በቃ የቤተክርስቲያን ስፍራ ስለሆነ ቦታው በዚህ ጋር አላልፍም ምናምን ብሎ ሌላ መንገድ ይጠቀማል ማለት ነው። ሳውዲ ላይም የተፈጠረው ወይንም የተከሰተውም ያ ነው። ሌላ ምንም የተለየ ነገር እኮ የለውም። በቃ ወደ መስጂድ የሚያስኬድ መንገድ ነው ማለት። አሁን የለመድ ነው እኛ ሀገር ላይ ሲመጣ መስጂድ ውስን ቦታ ቤተክርስቲያንም ውስን ቦታ የሆነ የሆነ ቦታ ስለተቀመጠ ነው እንጂ መስጂድ አል ሐረም በጣም ሰፊ ግዛት ነው። ሰፊ ማለት እኛ ሀገር ላይ እንዴት ልግለጽላችሁ? በቃ ከአዲስ አበባ በማይተናነስ መልኩ ማለት ነው። ዙሪያው በቃ ምልክት አለው እና ከአባ አሁን ክርስቲያኖች የምትከታተሉ ካላችሁ የዚህ ቻናል ያላችሁ ማለት ነው። ከአባ ብቻ አይደለም እዛ ቦታ ላይ እንደ የመስጂዱ ስፍራ ማለት ነው መስጂድ አልሐረም በጣም ሰፊ ነው ከከአባ ውጭም አልፎ የራሱን የተከለለ ቦታ አለው እና በጣም በቃ ዓለም ላይ ታይቶ ማይታወቅ ትልቅ መስጂድ አልሐረም መስጂድ ቢኖር ያ ከአባ ያለበት ስፍራ ነው። ለክርስቲያኖች ከአባ ያለበት ስፍራ ብቻ እሱንም ጨምሮ ከአባ ያለበት ቦታ ውጭውም አልፎ ረዥም ነው እና ግልጽ እንዲሆንላችሁ ያው ሰባኪ ወይም መምህር ስሙን ስለማላውቀው ነው እና የተሳሳተ መረጃ ስለሰጣሹ ለማረም ያክል ነው። ግን እኔ አሁን ለሱ ነው መልዕክቴ። በቃ ነገሮቹ በተለይ ሃይማኖት ኢሹ የሃይማኖት አጀንዳ ሴንሲቲቭ ነው። በቃ ማለት እንደ ተራ ነገር ተዘሎ በቃ የሆነ ነገር ስለተሰማ የሆነ ነገር ስለተወራ ወይንም የሆነ ሰንበሪ እኔኮ እዛ ሳውዲ ላይ በምኖርበት ሰዓት ላይ ምናምን ለስራ የሄደ ክርስቲያን ካለ እንደዚህ እንደዚህ እኮ ያደርጋሉ ምናምን ብሎ የነገረውን ቀጥታ መቶ ሳውዲ እኮ ሳውዲ አረቢያ ላይ እንዲህ ነው፣ ክርስቲያን በዚህ በኩል አያልፍም፣ እንዲህ ጣም እኮ ይገርማል። እኛ ሀገር ላይ እኮ ቅድም ምሳሌ እየጠቀሰ ነበር፣ በአየር ጤና ላይ ምናምን እንዲ እዚህ ሀገር ላይ እኛ እንደ ሙስሊም ተቋመስ ሲለ ወያኗር ላይ በዚህ ትለፉ ያለ ሙስሊም ማደ ክርስቲያን ለክርስቲያኖች ማለት ያው ግቢው ውስጥ ላይ የሚልም አይኖርም። ምናልባት እኮ ሰው ለእውቀት ሊገባ ይችላል ምናምን፣ ነገር ግን ያቺ ቦታ ደግሞ በዓለም ላይ የተገደበች በቃ የተከለለች ቦታ ናት። ህግ ነው፣ ህግ ተቀምጧል። ከኛ ሀገር ጋር ልታነጻጽረው አይገባም፣ ልታነጻጽረው አይገባም። ዋናው ሀሳብ ምንድነው፣ በሰባኪያን ደረጃ በመምህራን ደረጃ ተኩኖ መረጃ በደንብ ሳይጣሩ ለህብረተሰቡ ማድረስ ተገቢ አይደለም። በተለይ ሃይማኖታዊ ፓርት ቦታ ላይ ጥንቃቄ ያስፈልገዋል። ወደ ቀጣይ ቪዲዮ እናምራ። ሙስሊሞች ሰባ ሰባት ቦታ ይከፋፈላሉ፣ ከአንደኛቸው በቀር ጀነትን አይገቡም። እነሱም የኔንና የሰሃቦቼን መንገድ ሳይጨምሩና ሳይቀንሱ የተከተሉ ናቸው ብለዋል ረሱል ስ ላ ወሰለም። ታዲያ እኛ ምን ነክቶን ነው ለሰው ልጅ ስጁድ የምንወርደው መቃብር ካላመለክ የምንለው? እኔ ሙሉ ቀን መለሰ ዘፈንን ነው ማቀው ከደጅሽ ሲቅበሩኝ በስንደ ዶም ሰው እንዳይቆረቁረኛ አንቺን አንተርሰው የሚለውን ማለት ነው። ለብቻ ይቅበሩኝ እንደዚህ አርጉኝ እንደዛ አርጉኝ። ምን ነክቶን ነው ያላከበረ የጀሃነም ነው ገለመኔ ገለመኔ ውስጥ የገባ ነው። አሁን ደግሞ ጭራሽ ሙስሊም ካልሆኑ ሰዎች ጋር አብረን ሙስሊሞችን መውጋት ጀምረናል። ወንጀል መስራት ከፈለግን ራሳችንን ችለን ወንጀል መስራት ጥሩ ነው። ወንጀሉን ሐላል ለማድረግ አንሞክር። በቃ እንትን ሃይማኖቱ ነው እያሰደብን ነው። እዚህ ሶሻል ሚዲያ ላይ ያለን ሰዎች በራስን ችሎ ወንጀል መስራት አንድ ነገር ነው። እንደገና ምሰራው ነገር ወንጀል አይደለም ብሎ መካድ ራሱ ሌላ ወንጀል እየጨመርን ነው። እና ደግሞ ያ ነገር የሚቀጥለው ሰው ሲያየው ኖርማል እየሆነ ነው የሚሄደው። እና ጎበዝ ጠንቀቅ እያልን ኧረ ምንድን ነው እየተንኮሻኮሽን አደብ እንያዝ፣ ስርዓት እንያዝ። ተዉ። አንዳንዴ ማመን ጥሩ ነው። አሁን ለምሳሌ እኔ ጸጉሬ ትክክል እንዳልሆነ አውቃለሁ፣ ግን ጸጉር መደረድ ይቻላል ብዬ ግግም አልልም። በእርግጥ በኢስላም አበላልጦ መቆረጥ ነው እንጂ ጸጉር ማሳደግ አይከለከልም፣ ግን የሚበጠር ጸጉር መሆን አለበት። ስለዚህ አሁን የእኔ ጸጉሬ ሀላል ነው፣ ችግር የለም፣ ይፈቀዳል ብዬ ግግም አልልም። ግን በቃ ጸጉሬ ትክክል አይደለም፣ ማስተካከል አለብኝ ብዬ ላሽ ነው የምለው፣ ግግም አልልም። በቃ አሁን ሞሊድም ምናምን እንደዚህ ገለመኔ ገለመኔ የምንለውን ነገር እኔ ትክክል እንዳልሆነ አውቃለሁ፣ ግን ማክበር ፈልጌ ነው ካላችሁ ይመሻችሁ፣ ካልሆነ ግን ላሽ ነው የሚባለው አውቆ ከፍተኛ ቢቀሰቀሱ አይሰማም። ሆነብን እኮ ነገሩ ጎበዝ። ምን ነክቶን ነው የሰው ሬሳ ካልዳበስን መቃብር ካላመለክን ብለን እንደዚህ? የነፈጨል ነው የተንኮሻኮሽ ነው። አረ ጎበዝ ተዉ፣ አደብ እንያዝ። ተዉ ተዉ። በእርግጥን ያውም ምክር ምሰጥ አይነሱ አደለው ምክር ሳይሆን ምክር ሀሳብ ነው እየሰጠው ያለሁት። በእውነቱ ግን አንዳንዴ ደግሞ እንደ ሙስሊም ስናየው የሚደብር ነገር አለ። ያን ነገር ለመናገር ነው እንጂ እኔ ራሴ ብዙ ችግር ያለብኝ ሰው ነኝ። ሁሉም ሰው የራሱ የሆነ አይብ ወንጀሎች ሊሰራ ይችላል። እና ግን ደግሞ ለምሳሌ እንደ ሽርክ መሳሰሉ ሌሎች ማለት ከኢስላም የከለከላቸው በጣም ተባባድ ከባኤር የሆኑ ወንጀሎች አሉ አይደለ? እነሱ ላይ ችላ ማለት የለብንም። የሆነ ዳ የሆነ ኡስታዝ መጥቶ ይሄ በዲን ላይ በኢስላም ላይ ከባድ ወንጀል ነው፣ እና ግን ከኢስላም የሚያስወጣም ተግባር ሊሆንም ይችላል። እንደዛ ተብሎ ሲነገረንም ክርክር ውስጥ እንገባለን፣ ቅድም እንዳለው ወንድማችን መገገም ማለት በዲል ላይ መገገም ምን እንጃ በላይ ትክክለኛ አስተሳሰቡ ነው አላሰብም ማለት ስህተት ላይ እንደሆነ እያወቅንም ጭራሽ መከራከር፣ ቀልብ ነገራችን ላይ ቀልብ ከሚያድርጉ ነገሮች መካከል አንዱ መገገም ነው። በቃ ይሄ ስግጥ ፍምስ የሚባለው አባባል ለቲክቶክ ኮሪዎች ነው የሚሆነው እንጂ ለዲን ወይንም እምነት ላይ በሚነሱ አጀንዳዎች ላይ የሚሆን የሚሰራ ነገር አይደለም። በቃ በእውቀት በኢልም የሚበልጡን ሰዎች የሆነ ምክረ ሀሳብ ወይም የሆነ ነገር በነገሩን ቁጥር ስህተት ላይ ከሆነ ባንቀበለው እንኳን ከነሱ ጋር ይህን አክል ሰጠገባ ውስጥ መግባት የለብንም። ትክክለኛ የሆነ መረጃ ከሌለን በተለይ የምንከራከርበት ወይ መልስ የምንሰጥበት ትክክለኛና አህላቅ ባልተሞላበት መንገድ ከሆነ ዝምታው የተሻለ ነው ብዬ አስባለሁ። ምክንያቱም ሁለት ወንጀል ነው የሚሆነው። አንደኛ ከድርጊቱ አልታቀባቸውም። ሁለተኛ ደግሞ ድርጊቱን ለመሸፋፈን ሲባል ሌላ ወንጀል ውስጥ ወንድምን ማስቀየም ዲል ላይ ድንበር ማለፍ ምናምን ይፈጠራል። እና እንደ ወጣትም ደግሞ በቃ አንዳንድ ነገሮች ዝም ተብሎ የሚታልፉ ነገሮች አሉ። እውቀት ላይ ስንደርስ ኢልሙን በደምብ ስንቀምሰው፣ ወደ ኢልም ገበታ በደምብ ስንመለስ፣ የዛኔ ተረጋግተን ኦኬ ይሄ ወንድምዬ ነገር የለካ ትክክል ነው። ስለዚህ ከሽርክ እንደዚህ ተግባራት መራቅ አለብኝ። እንደ ሳምፕል እሱ ያነሳው የቀብር ስፍሮችን ነው እንጂ እኔ ሌሎችንም ሀሳቦችም ነው። በቃ በዲን ላይ በሸሪአ ላይ በኢስላም ላይ ምናምን በሚነሱ አጀንዳዎች ላይ የፈጠነ የሆነ እርምጃ መውሰድ የለብንም። እርምጃም መውሰድ ካለብን መጥፎ ነገር ላይሆነን መጥፎ ወንጀል እየሰራን ከሆነ የሆነ ወንድም መጥቶ ሲያስቆመን የዛኔ የፈጠነ ወደ አላህ መመለስ አለብን ተወበት ማድረግ አለብን። ነገር ግን ወንድምን ለማስቀየም መፍጠን የለብንም። ምናልባት ተረጋግተን እኔ እኮ ልክ ላልሆን ይችላሉ የሚል አስተሳሰብ አምሯችን ላይ ማስቀድም አለብን። መጀመሪያ ልክን ብለን አስበ ሊሆን ይችላል። ከዛ በኋላ ግን የሆነ ወንድም መጥቶ የሆነ ችለት አይ ነገር ትክክል አይደለም ሲሉን ወዲያው እነሱን ማስቀየም የለብንም። እስኪ ብለን ደግሞ ተረጋግተን የእነሱንም ሀሳብ ማድመጥ መዋየት፣ መነጋገር መቻል አለብን ብያስባለው። ጀዛኩሙላ ይነግረን ይህንን ሀሳብ ያነሱ ሳሆን ወንድማችን። እስቲ ወደ ቀጣይ ቪዲዮ ነምራ። ከእንግዲህ ወዲህ ኒቃብ ለብሶ መገኘት እስከ አራት ሺህ የሚደርስ የገንዘብ ቅጣት እንደሚያስከትል እንግዲህ መመሪያ ወጥቷል። ይህ እንኳን የወጣው ወደ አክሱም አደለም። የአክሱሙን ትናንትና ማታ እንደነገርኳችሁ ነው። አዛን መስማት አንፈልግም እንደተባሉ ከተማውን ለቃችሁ ውጡ፣ ወደ ሳዑዲ አረቢያ ሄዱም እንደተባሉ፣ ከዚህ በተጨማሪም ደግሞ የአዛን ድምፅ መስማት አንፈልግም፣ ከዚህም አክለው ደግሞ ማለት ነው መስከ- መሬት የተናቹ የተኖሩበት ነው እንጂ ልሰግዱበት መስኪ ሰርታችሁ ልገን ገንብታችሁ ልሰግዱበት አደለ መባሉን ትናንት ነግሬያችኋለሁ። የሂጃቡን ጉዳይ እንዳለ ሂጃብ የለበሰ የሴት ማየት አንፈልግም መባሉን የዛ ከተማውን ነግሬያችኋለሁ። ይህ ደግሞ ከወደ አውሮፓዊቷ ሀገር የክርስቲያኖ ሮናልዶ ሀገር ነች፣ ፖርቹጋል ነው ይህ ህግ የወጣው ማለት ነው። ኒቃብ ለብሰው እንግዲህ መታየት ከሁለት መቶ እስከ አራት ሺህ ዩሮ ድረስ ያስቀጣል ነው ያለው እንግዲህ የሀገሪቱ መንግስት ማለት ነው። እንደምታውቁት ነው እስልምና እና ሙስሊም ሀገራቶች ለሴቶች መብት እንግዲህ አይመቹም። ሴቶች እንደፈለጉ እንዲራቆቱ አይፈቅድም እስልምና። ይህ ጭቆና ነው፣ ሴት ልጅ እንደፈለገችው የመልበስ መብት አላት ይሉ ነበረ። ታዲያ ፖርቹጋል ላይ ሴቶች ኒቃ ብለን መልበስ እንፈልጋለን ሲሉ ደግሞ አያይ፣ መራቆት ነው እንጂ እንደዚህ መለብሱ መገኘት ግን አይፈቀድም። የመልበስ መብት የሚለው ዊዝ ከኤክሰፕሽን ጋር ነው ብለዋሉ ማለት ነው። ይህ በጣም የሚያሳፍር ነገር ነው። የራሳቸውን መርህ የራሳቸውን ስታንዳርድ እየጣሱት ነው ማለት ነው። ሲፈልጉ የሴት ልጅ መብት እነሱ በሚፈልጉት አግል ብቻ ነው ማለት ነው። ለማንኛውም ልንገራችሁ ብዬ ነው። የአክሱም እህት ወንድሞቻችንም ድምፁ ነው ባሉ መሰረት እንግዲህ ቪዲዮ የሰራ ነው። እናንተ በደምብ ላይክ ሪፖስት በማድረግ ማድረስ ይኖርባችኋል። በተረፈ ሰላም አለይኩም፣ ይመቻያችሁ። አውሮፓ ላይ ካሉ ሀገራት መካከል ደግሞ እንደ ፖርቹጋል ኢስላም ጠል የሆነ ሀገር ወላሂ አይቼ አላውቅም። ከዚህ በፊት ምናልባት ይሄ ከተመሳሳይ ጾታ ጋር ባለ መረጃ ፈረንሳይ፣ ጣሊያን ምናምን ነገር በጣም ማለት ይሄ መብት እስከ መስጠት ደረጃ የደረሱበት ሁኔታ አሁን ግን ለዘብ ያደረጉት እንደሆነ የመጣ ሁኔታ አለና ፖርቹጋል ግን ኢስላም ጠልነቷ በጣም ኦቨር እየሆነ ነውና ምናልባት ሀገሪቷ ይሄ ከኦርቶዶክስ ከክርስትና ጋር የተያያዘ ታሪክ ሊኖራት ይችላል የሰፋ ታሪክ ሊኖራት ይችላል። እና ግን ደግሞ በሆነ ሆነ ታይም የሚወጡ የእስላም ጠልነታቸው በጣም ኦቨር የሆነ ነው። አስቡት እስኪ ልብስ ነው፣ ጨርቅ ነው አይደለ እንዴ? በቃ ያህ ነገር ስለተለበሰ እዚ ሀገር ላይ የተሸፋፈነን ልብስ መልበስ ለዚና እንደማይዳርግ ማለት ኒቃብ ባይሆን እንኳን ይሄ ጥበቅብጥ ያለ ልብስ ሊሆን ይችላል። በቃ ነን ሙስሊሞች የሚያደርጉት በተለይ ሮፕ ላይ ያሉት ነን ሙስሊሞች የሚያደርጉት አልባሳት አብዛኛው ለዚና የሚጋብዝ ነው፣ ለዝሙት የሚጋብዝ ነው። ኒቃ በማድረጓ ከዛ ነገር እንድትታቀብ ያደርጋታል፣ ስነ ምግባሯ መልካም ይሆናል። ያንን ነገር መንቀፍ ግን ሰዋዊነት ነው፣ ማለት ትክክለኛ አእምሮ ነው ያለው እንደ ሀገር ሲሆን ጥያቄ ነው። እንደ ሀገር ሲሆን ደግሞ አስቡት እንደዚህ አይነት ውሳኔ ሲወስኑ ነው ሙሉ ሀገሩን እንዲ በሼጣን የተወረሩት እስከምትሉ ደረጃ ያደርሳል እና በጣም አሳፋሪ ተግባር ነው። ምናልባት ቅርብ ጊዜ እያየናቸው ያሉ አውሮፓ አንዳንድ ሀገራቶች እነ ፈረንሳይም ጨምሮ አሁን ለፍልስጤም ላይ አጋርነታቸውን እያሳዩ ያሉ ሀገራቶች እንደ ህዝብ ጥሩ ነገር እያሳዩ ቢሆንም፣ ፖርቹጋል ግን ከኢስላም ጋር ያላት ትሬዲሽን በጣም ደባሪ እየሆነ እየመጣ ያለበት ሁኔታ ነው ያለውና ትግሉ አለም አቀፍ እየሆነ ነው ማለት በቃ እዛም ላይ ያለው ሙስሊሙ ማህበረሰብ እንደ ሙስሊም ያው ይመለከተናል እና ግዴታ የሀገር ውስጥ ጉዳይ ብቻ ሳይሆን በመላው ዓለም ላይ ያለ ሙስሊም ያው የሀገር ውስጥ ሲሆንና ሌላ ሀገር ላይ ሲሆን ልዩነት ሊኖረው ይችላል ግን እንደ አንድ ኢስላም ደግሞ ይመለከተናል። ከዚህ በፊትም እኛ ሀገር ላይ በተለያዩ መሳጅዶች ሲፈርሱ፣ ሲቃጠሉ ሌላው ዓለም ላይ ድምፅ እንደሆነ ሆኑ እንደሆኑልን ሁሉ እዛም ላሉ እህቶችም ይህ ተግባር ትክክል እንዳልተፈጸመና ለእህቶቻችን ከጎን መቆም እንዳለብን በሶሻል ሚዲያዎቻችን ያው ተደራሽ ማድረግ አለብን። መረጃውን ብቻ ማድረስ የለብንም ድምፅ መሆን አለብን ብዬ አስባለሁ። ድምፅ መሆን የበለጠ ለእህቶቻችን ነፃነት እንዲሰማቸው ያደርጋል እና ምናልባትም እዛም ሰምተው ደግሞ የሮፕም እንዲነው ተብሎ ደግሞ ሀገራችንም ላይ ያልሆነ ነገር እንዳይከሰትም ጉዳዩን እንደ ቀላል መመልከት የለብንም ብዬ አስባለሁ እና ሕጉን ያወጡት ሰዎች ያው አሳፋሪ እንደሆነም ከመጠቆም ጋር ተያይዞ ማለት ነው። እስኪ ወደ ቀጣይ ቪዲዮ እናምራ። የሳኡዲ ንብረት የሆነው ቦይንግ 777 አውሮፕላን በአዋፋት ጉዳት ደርሶበታል። አዋፋት ጋር እንግዲህ በመጋጨት ነው ይህ ጉዳት የተፈጠረው ከአልጄሪያ ወደ ሳኡዲ ንጉስ አብዱልአዚዝ ዓለም አቀፍ የአውሮፕላን ማረፊያ ለማረፍ በተዘጋጀበት ሰዓት ላይ ነበር። ከአዋፋት ጋር የተጋጨ ይኸውላችሁ እንደምትመለከቱት እንግዲህ ከአፍንጫው አካባቢ ጉዳት ደርሶበታል ከዛም ውጭ በደም ተለውሷል ማለት ነው ፕሌኑ አቪሽን ታሪክ እንዲህ ያለ ክስተቶች ብዙም ጊዜ ይከሰታሉ ታዲያ እነኚህ ክስተቶች የሚከሰቱት አውሮፕላኑ ገና ሲነሳ እንደዚሁም ደግሞ ሊያርፍ አካባቢ ባለበት ሰዓት ነው ከ2016 እስከ 2021 ባለው በአቪሽን ታሪክ 270 በላይ ያሉ ከአእዋፋት ጋር ያሉ ግጭቶች ተፈጥረዋል ታዲያ በአደጋው ምንም አይነት ሰው አልሞተም እንደዚሁም ደግሞ የበረራ አስተናጋጆችም ምንም አይነት ጉዳት አልደረሰባቸውም በሰላም ሊያርፉ ችለዋል በጣም ከምንፈራቸው ነገሮች ሁሉ አላህ ይጠብቀን የፕሌን ላይ ጉዞ ነው ማለት በቃ አንድ የሆነ ነገር ፕሌኑ ላይ ከደረሰ ያው ሁሉም ላይ ነው የአላህ ተአምር ሆኖ የምትረፍ አጋጣሚዎች ሊፈጠሩ ይችላሉ ግን እንደዚህ አይነት አደጋዎች ሀቂቃ ጉዳት ለሚደርስባቸውም ሰዎች ሀዘኑም የሚበረታ ነውና ከፕሌን ላይ ጉዳት አላህ ይጠብቀን። በተለይ ይሄ አዋፋት ምናምን ሲባል እንደ ቀላ አይመለክቱን ይመስለኛል። አደለ እዚ ሀገራችንም ላይ እንኳን እንትን የሚበሩ ነገሮችን ይጠብቁ አሉ። ሀገራችን ላይ ብቻ ሳይሆን የትኛውም ሀገር ኤርፖርት ላይ በራሪ እንትኖች በራሪ ነፍሳት ነው ይባላል። አዋፋት እነሱን የሚጠብቁ ሰዎች አሉ። ግን ከዚህም ሌላም ደግሞ አደጋ የሚያደርሱ ነገሮች ሊኖሩ ይችላሉ እና አላህ ይጠብቀን ማለት ነው። ያው መረጃው እንደሚያመለክተው ምንም አይነት ጉዳት ሰው ላይ እንዳልደረሰ ነው። ግን ፕሌኑ ላይ ሲታይ በጣም ጉዳት የደረሰበት ነው ይመስለው። አሁን ይህ ምስሉ ላይ እንደምትመለከቱት ደም ከሆነ በጣም ነው የሚያስደነግጠው። የዛሬ መረጃችን ይህንን ይመስል ነበር። በቀጣይ በሌሎች መረጃዎች ቪዲዮዎች መለሳለሁ፣ እንሻአላህ። ስለነበረን ቆይታ ከልብ አመሰግናለሁ። ቪዲዮን ላይክ እያደረጋችሁ በተጨማሪም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወሰላሙ አሌይኩም ወረሕመቱላህ በረካቱ